ምንድን ያደረኩት? ምንድን ነው? ወይ ጉድ! እንዴት ያለ ጣጣ ውስጥ ገባን! ሰዎች ዛሬ ሰላም አልላችሁም፣ ምክንያቱም ሰላም የለም። እኔ ሰላም የለኝም ዛሬ። እግዚአብሔርን በጣም ነው ያመመኝ፣ በጣም በጭራሽ እዚህ ይደረሳል የሚል ሀሳብም ምንም አልነበረኝም። በቃ ዛሬ እኔ የጠበቅኩት በቃ ሶሲ ትመጣለች፣ ከዛ ይቅርታ ይጠያየቃሉ፣ ከዛ ሰላም ይሆናል ብዬ ነበር ያሰብኩት እንጂ ጭራሽ እንደዚህ የባሰ ሌላ ነገር ሌላ ጭራሽ እስከመለያ ድረስ በጣም ነው ያዘንኩት። የእውነት እንጃ ባላየው ራሱ ቪዲዮን ይሻለኝ ነበር። ዛሬ እንኳን እውነት በጣም አምላኪ ሆይ አደራህን፣ አንተ ግባበት። ሌላ ምንም ልል አልችልም። በቃ ፈጣሪ ግባበት። መብርሃን ትግባበት። አሁን ላይ እሳት እየነደደ ነው በጣም በሀይሚና በብሩኬ መካከል። ምክንያቱም ብሩኬም ፕራንክን ያደረኩት ሌላ ምንም ያደረኩት ነገር የለም ነው አንቺ ከኔ መለየት ፈልገሽ ነው ነው የሚለው። እንግዲህ እሷ ከአንተ መለየት ከፈለገች ደግሞ ብሩኬ ምክንያት የማያስፈልግ እኮ ምን ምክንያት አያስፈልግም። ስለዚህ አንተን መለየት ፈልጋ ሳይሆን ብቻ የሆነ ጨረቃዬ ልታስተምረን ወይም ደግሞ ልታሳየን የፈለገችው ነገር አለ እንጂ በበቀደሙ ፕራንክ አይመስለኝም። ፕራንኩ በእርግጥ የበቀደሙ ትክክል እንዳልሆነ ሁላችንም ደጋግመን ተናግረናል። ትክክል አይደለም፣ ግን ደግሞ ቤተሰብ የሆነ ሰው ይሳሳታል አይደለ? የተሳሳተ ሰው ደግሞ ይቅርታ ነው የሚለው። ከይቅርታ በላይ ምንም ማድረግ አይችልም። ምን ማድረግ ይችላል? ከይቅርታ በላይ እንደሰውኛ ማለት ከይቅርታ በላይ ምንም የለም። እንግዲህ ይቅርታ ብሏል። ሶሲም ደግሞ ዛሬ እንግዲህ መታለች እና ያው ግን አነጋገሯ ምናምን ነገር ሰላም ስትለ ራሱ እ ብሩኬ ሲያወራ ስትል ነበር የነበረችው፣ እና ፍጼም አለ። ፍጼን ሳየው ግን ርዕሱን አይቼ ተስፋ አልቆረጥኩም ነበረ። ቢያንስ መጨረሻ ላይ ይታረቃሉ፣ መጨረሻ ላይ በቃ ተግባብተው ይለያያሉ፣ ፍጺ በመካከላቸው ይገባል ብዬ ነበረ። ሀይምዬ እንግዲህ ፍጼንም አላዳመጠችውም። መጨረሻ ላይ ጭራሽ ሁለቱ ተዛዝተዋል። እኔ ምን ልበል አሁን እንደው ማለይም እንትን ልበል ማለት በጣም ከባድ ነው። በነገራችን ላይ እኔ እንጃ ስተስተስ ተሰርቷል ግን ደግሞ ሀይሚዬ ይህ ይቅርታ አለበ ቢኖርሽ ባይነኝ ማለት ይቅር ብታያቸው ቢበቃ ለመሰላችሁ። እሺ ብሩኬ ተሳስቶ ይሄን ፕራንክ አደረገ። በቃ እሷ ደግሞ ያው እንደዚሁ ባህሪዋ ስለሆነ ስነ ምግባሯ ስለሆነ እፊቱ አወላለቀች አለቀች ፎቶውም ተነሳ። በቃ ይህ ችግር ተፈጠረ አይደለም ግን፣ ሁለተኛ እንደዛ አይነት ነገር ብታደርግ እንጣላለን፣ እንለያያለን ብላ ብሩኬን የመጨረሻ ማስጠንቀቂያ ሰጥታ ቢበቃ ጥሩ ነበረ። ለመሰላችሁ ይህ ነገር እየቀጠለ በሄደ ቁጥር ነገሮች እየሰፉ ሌላ ችግር በመካከል እየተፈጠረ ሌላ ሌላ ጣጣ እየመጣ በመካከላቸው ሰይጣን እየተደሰተ እንዲሁም ምቀኛና እነሱን ለማለያየት የጣረ እየተደሰተ ለእነሱ ክፍተት እየተሰጣችሁ ባትሄዱ መልካም ነው ባይለኝ እንግዲህ ዛሬ ሶሲ ይመጣለች እና ስለተፈጠረው ነገር ይቅርታ ልጠይቅ ነው የመጣሁት። እኔም የራሴ ሰዋለኝ እንደዚህ አይነት ነገር ማደርግ ሰውም አይደለሁም። እና ለምንድን ነው ፊቱ ገላሽን እራቆሽን ገላልጠሽ እየተሰጣሽ? ምንም ቢሆን ይሄ ልጅ ባለትዳር እንደሆኑ ታውቂያለሽ፣ ፍቅረኛ እንዳለችው ታውቂያለሽ። ቢያንስ ለእሷ ስሜት መንጠቀቅ ነበረብሽ፣ የእሷን ስሜት መጠበቅ ነበረብሽ። አንቺ ብትሆኝስ በእሷ ቦታ ላይ በጣም በጣም ምትወጁ የምታፈቅሪው ፍቅረኛሽ ከሌላ ሴት ጋር ያቺ ሴት እራቁቷን ሆና ብታይ ምንድን ነው የሚሰማሽ? እኔስ በሆን ብለሽ መረዳት ነበረብሽ። ጥፋቱን እንድብና አድርገሽ አጥፍተሽዋል። በዛ ላይ ደግሞ ዛሬም ሌላ ጥፋት አጥፍተሻል። እኔ ለመፍረድ ምናም ፈልጌ አይደለም፣ ግን ሪሊው ነው እች ልጅ የተጎዳሽ ናት። መጀመሪያ አጥፍታችኋል፣ በድላችኋታል፣ ሀይሚን አስከፍታችኋታል። ግን ዛሬ ምንም ያህል ስሜታዊ ብትሆን እንግዲህ በጣም ብትናደድም ቢያንስ ዝም ብቴ መልካም ነበር። ስለዚህ ነገሮች ሁሉ ከባድ ነው። ብሩኬም አሁን በመካከል ላይ እሱም እየተሰቃየ ነው ያለው። ጎበዝ፣ ምክንያቱም ሶሲ ተብየዋን ፕራንክ አድርጊልኝ ብሎ ነው ያመጣት። ሀይሚን ይወዳታል። ስለዚህ ሀይሚና ሶሲ ሊደባደቡ ወይም ደግሞ እንግዲህ ሶሲን ልክ እንደባለ ውለታ ሀይሚ ደግሞ እንደ ፍቅረኛ ሆነው ነው አሁን ብሩኬ በመካከል ላይ አጣብቅኝ ውስጥ ያለው ማለት ነው። እና በጣም ከባድ ነው። በሱ ቦታ ብቱ ነው አሁን ላይ ብሩኬ በጣም እየተሰቃየ ነው ያለው እና ሀይሚዬ፣ ይቅር ብትይ እናቃለን። አንቺ ይቅርታ አልባለሽ። ስለዚህ ይቅር ብትው መልካም ነው፣ ግን እኔ እንጃ ጭራሽ ይሄ ድሮ ጀምረን ነው የምንተዋወቀው ረጅም ጊዜ የተዋወቅን ሰው ከሃይሜ በላይ ብሩኬን አውቀዋለሁ ልትይ አያችሽም ከሃይሜ በላይ አንቺ ብሩኬን ልታቂያት አትችይም ማለት አሁን እቺ ልጅቷ ማሳወቅ የፈለገችው ነገር ምንድን ነው ሶ ሲተብየዋ ልክ ከብሩኬ ጋር ረጅም ሪሌሽንሽፕ እንዳላቸው ማለት በሌላ ሳይሆን በጓደኝነት የቆየ ጓደኝነት እንዳላቸው ነው ስትናገር የነበረችው። እና አሁን እዚህ ጋ የበለጠ ሀይሚ ወደ ሌላ ስሜት እንድትገባ ነው የሆነችው። ገባችሁ? የበለጠ በቃ ሌላ ችግር ውስጥ ሌላ ጥርጣሬ የሚሰማት ነው ያደረገችውና ይሄን ይሄንን ነገር ባትናገር ሲጀምር ደግሞ። ብሩኬ እንዴት ነው ከአንጅ ጋር ጓደኝነት ሊመሰርት የሚችለው? ወይም ደግሞ እንዴት ማለት ልጅቷ በቃ ስርዓት የላትም ሲጀመርም ማለት ነው። ግን ደግሞ አንዳንዴ እሷን መሳደምም ወይም ደግሞ መጥፎ ቃል ለመናገርም ይሄ ባህሪዋ ነው፣ በቃ ተፈጥሯዋ ነው፣ ምንም ማድረግ አይቻልም። ሶ ይሄን ነገር ማስተካከል ወይም ደግሞ ከሷ መራቅ ያለበት ብሩኬ ነው። ምክንያቱም ከሱ ጋር የምትሄድ ልጅ አይደለችም። ሁለተኛ ነገር ደግሞ ሕይወቱን የሚበጠብጠው ከሆነ ሀይሚን የእውነት የምታፈቅራት ከሆነ ለሀይሚ ትክክለኛ እውነተኛው ስሜት ካለ በቃ እሷ የምትጠላውን ነገር መተው ግዴታ አለብህና የጓደኛናት ምናምን ረጅም ጊዜ አብረን የቆየን ምናምን የሚለውን ነገር በቃ ሰርዙ። በቃ እሷ ካልፈለገች ካሉ ድርቻት በቃ ከእነሱ ህይወት መውጣት አለባት። ይች ልጅ በቃ በራሳቸው ከዚህ በኋላ ማትምጣ በቃ ወደዚህ ቻናል ወደ ዩቱብ በነብሩኬ ዙሪያ አትምጣ። በቃ በራሷ ጊዜ እነሱ በራሳቸው ጊዜ ልክ እንደ ባለፈው በቃ ይታረቃሉ። በቃ ትተዋቸው አትምጣ በቃ ከዚህ በኋላ እና ፈጣሪ ያው ተለያዩ የሚለው ነገር በፍጹም አታስቡት። አይለያዩም መቼም ቢሆን አይለያዩም። ፈጣሪ ያጣመረውን ሰው አያለያየውም። ካለያየም እራሱ ፈጣሪ ነው። ስለዚህ ተለያዩ የሚለውን ርዕስ እንደው ባታረጉት ራሱ ደስ ይለን ነበር። ርዕሱን አይቼ እኔ በጣም አዝኝ፣ ግን ደግሞ እዛ ፖስቱ ላይ ፍጽሄ ስላለ ተስፋ አልቆረጥኩም ነበር። መጨረሻ ላይ በቃ ይስማማሉ ብዬ ነበረ። ብቻ፣ ፈጣሪ ይሁነን። ከባድ ጊዜ ነው።